ዱንያ ምንድናት ያስኳ ስትል የምታመልጥ ኖርኩባ ስትል ምትለያ እንደለፋህ እንደወጣህ እንደወረድክ እንደተቸገርክ፣ ዛሬ አለቀ ፍላጎቴ ሞላ ስትል አዲስ ፍላጎት ይዘ እንደገና ስትለፋ አንድ ቀን የተሟላ ስኬት የተሟላ ደስታ የሚባል ነገር ሳታገኝባት የምትላቀቅባት ምድር ማለት ናት። هكذا الدنيا شنو الدنيا بابسط ما እንዲህ በቀላል

እንዳም መጧጣ ግን ማለት ነው ተቀብለ ማስተናገግ ግድ ይለናል፣ ያለነው ዱንያ ውስጥ ስለሆነ አላህ ሱብሃነሁ ወተዓላ የተዘናጋውን ኒዕማ ሁሉ አስታውሰለስ ሽክር ከሚያስገቡት አላህ ያድርገን። በዚህ ሰዓት አፊያ አቶ ወላሂ <سؤال> በየቤታቸው ሊሆን ይችላል፣ በሙስተሽፋ ሊሆን ይችላል፣ ጤና ያጡትን ሁሉ ጤና ይስጣቸው አላህ። በዚህ ሰዓት ማለት ነው ምን ልብላ ልጆቼ ምላቅምስ የሚሉ ብዙ አሉ። አላህ ያብላቸው ያጠጣቸው። አላህ ማለት ነው በእስር የሚንገላቱ ብዙ ሙስሊም ዳዒዎች፣ ዑለማዎች፣ ሙስሊሞች አሉ። አላህ ማለት ነው ከእስር ያውጣቸው። አላህ በልጆቻቸው የተፈተኑትን አላህ ማለት ነው ልጆቻቸውን ያስተካክልላቸው። አይገርምም! እንዲህ ናት ዱንያ። ይሄ ሁሉ ሕዝብ እንደዚህ የሚሯሯጥላት፣ ይሄ ሁሉ ሰው እንደዚህ የሚቧጨቅላት፣ እርስ በርሱ የሚጣላላት፣ ይሄ ሁሉ ነገር የሚሆንላት ይችንሽ ዱንያ ሄዶ ሄዶ መጨረሻ ላይ ሁላችንም ተሰናብተናት እንሄዳለን። አንዲትም ነገር ከእሷ ሳንይዝ አንዲትም ነገር ከእሷ ሳንወስድ ሁሉንም ነገር ጥለን እንሸሻለን። እቺን ዱንያ ነው። ለዚች ብለን ነው እዚች ዱንያ ላይ የምንጣለው፣ የምንጋደለው፣ ወንጀል የምንሰራው፣ ውሸት የምንዋሸዋ፣ አላህን የሚያስከፉ ነገሮች የምንፈጽመው ለዚች ዱንያ ብለን ነው አ ከዱንያ ውስጥ እኮ የሚጣፍጥ ነገር ምንም ነገር አልቀረም አሉ። በዱንያ ውስጥ የሚያስደስት ምንም ነገር የለም ከሶስት ነገሮች አሉ ሶስት ነገር ብቻ ነው የሚያስደስተው ዱንያ ውስጥ ያሉ። አንደኛው ቅያሙ አለይል፣ ሌሊት አላህ ፊት ሁሉ ሰው በዘነጋበት ሰዓት ቆሞ አላህን ማፀን፣ ዚክር ማድረግ፣ ቁርአን መቅራት፣ ወሊቃእ አልእኽዋን፣ የሚወዱትን ወንድም ማግኘት። ዱንያ ውስጥ ያለ ደስ የሚል ነገር ይሄ ነው። ወሰላቱል ጀማዓ ጀማዓ ሰላት መስገድ ይህ ነው ያለው። ዱንያ ውስጥ ምን የሚያስደስት ሌላ ነገር አለ? የእሳቸው የደስታ ምንጮች እነኚህ ሶስቱ ናቸው። በቁስ ውስጥ ደስታ የለም ወንድሞቼ። ይሄ በጣም መሰረታዊ ነገር ነው። ዱንያ ላይ ስንኖር ልክ እንደ እንግዳ ነው መሆን ያለብን። እቺን ዱንያ ለቀን እንደምንሄዳት ሄዳት ለጉዟችን ስንቅ ማዘጋጀት ይኖርብናል። አሁን ግን እየለፋን ያለንበት መንገድ ለወደፊታችን ለአኺራችን የሚጠቅም ሳይሆን አሁን ላለንበት ብቻ ተጠቃቅመን እንድናልፍ የሚያደርገን ነው። ቆመ ብላችሁ እየሰራችሁ ያላችሁትን ነገር አስቡት። ይሄ ነገር ነገ ለአኺራ ያገለግለኛል ወይስ ዱንያ ላይ ትቼው የሚሄደው ነገር ነው ብላችሁ ጠይቁ። አላህ የሚያስደስተው ነው ወይስ አላህን የሚያስከፈውን ተግባር ነው እየሰሩ ያሉት ብላችሁ ራሳችሁን ጠይቁ። ካልሆነ ቶሎ ብላችሁ ወደ አላህ ተመለሱ። ዱንያ ሶስት ቀናት ናት። ዱንያ ትናንት፣ ዛሬ፣ ነገ ይመስላል ትላንት፣ እዛ ያልነበርክበት እናት ሆድ ውስጥ የነበርክበት፣ ዛሬ አሁን ዱኒያ የምትንቀሳቀስባት፣ ነገ ቀብር። እቺ ናት በቃ የሰው ልጅ ሕይወት ሶስት ናት። ትላንት ነው አልነበረም፣ እናት ሆድ ውስጥ ነበር። ዛሬ ይህ ዱኒያ ላይ ይንቀሳቀሳል። ነገስ በአንተ እጅ አደ ለማታቆም እንደሚፈጠር ቀብር ማለት ነው ትገባለህ። ያ ናት በቃ ሀያታችን እቺ ናት። ወላሂ እኔ በጣም አደንቀዋለሁ። ያለ ሰላት የሚኖር ሰው በጣም ነው የሚገርመኝ። ተአምር ነው አቂቀተ ሰው፣ እንዴት ያለ ሰላት ይኖራል? ከባድ እኮ ነው። የት ነው ጭንቀት ግን የምታራግፈው? የት ነው ሐሳብህን የምትተነፍሰው? ከዚህ ቁሳዊ ግርግር ወጣ ስክን ብለ ኃይል ይዘህ ደግሞ ወደዛ ግርግር ትገባለህ ማለት አሁንም ኃይልህ ሲነጥፍ እንደገና ሌላ ወቅት ሰላት ይመጣና ቻርጅ ያደርጋል። አይ ዱኒያ ሁላችንን ማታላናለች። ሁላችንም ለእሷ እንድንሮጥ፣ ለእሷ እንድንገብር፣ ሁሉ ነገራችንን ለእሷ እንድንሰጥ አስገድዳናለች። እስኪ በዓለም ላይ ያሉ ሰዎችን ተመልከቱ። ሁሉም የሚሯሯጠው፣ ሁሉም የሚዋዝነው፣ ሁሉም የሚጨነቀው ስለ ገንዘብ ወይም ደግሞ ዱኒያ ላይ ስላሉ ደስታዎች ብቻ ነው። ከአላህ ደስታ ከአላህ ፍቅር አረቁናል። ነገር ግን እውነተኛ ደስታ እውነተኛ እውነተኛ እርካታ የሚገኘው ወደ አላህ ስንቀርብ ብቻ ነው። አላህ ያዘዘንን ነገር በትክክል ስንተገብር ብቻ ነው። አላህ ስብሃነ ወተዓላ ከሚመለሱት መካከል ያደርገን። ዱንያ ተመቸንም አልተመቸንም በሞት ይጠናቀቃል። አኸራ ግን ካሊዲነ ፊሃ ነው። ሁለቱም ጀነቱም ካሊዲነ ፊሃ ነው፣ ጀሃነሙም ካሊዲነ ፊሃ ነው። ለየትኛውም ቅድሚያ መስጠት እንዳለበት አቅል ያለው ሰው ያቃል። ከዚህ የሚያስወጣን አታላይ ነገር ላይ ንቁ መሆን ይጠይቃል ማለት ነው። ምንድን ነው ያቅቫ፣ ይፈልጋል መንቃት ይፈልጋል። ወደ የት ነው እየሄድኩ ያለሁት? የትኛውን ምርጫ ነው ይዤ እየሄድኩ ያለሁት የሚለውን በደንብ መረዳትና ማየት ያስፈልጋል። ሌላ ምሳሌ የሚያመጡት ዑለማዎቹ ዱንያ?

ሙእሚን የሚመርጠውን በደንብ ያውቃል። በዱንያና አኼራ መካከል ያለው ልዩነት በተረዳነውና የጤን ባለው ልክ ዙህዳችን ይመጣል። አምስት ሳንቲም የሰው ገንዘብ ወደ እኔ ስትመጣ አኼራ ይበላሻል ብለን እርግጠኛ ስንሆን አንነካም። በቃ ያ እርግጠኝነት ነው። የእኛን ማንነት የሚወስነው ማለት ነው። ዱንያ ላይ አሁን የሚታየውን አሕዋላችንም የሚገልጸው በዱንያና በአኺራ መካከል ያለውን ልዩነት በመረዳታችንና በእርግጠኝነታችን ላይ ነው ማለት ነው። አላህ መጨረሻችንን ያሳምርልን። ቁርአን ላይ ካሉ የሰው ልጆችን ልብ ከሚያስበረግጉ የቁርአን አያቶች መካከል አንዱ ይሄ ነው።

ለቱ ለቱባዓቱን ትቀሰቀሳላችሁ፣ አይደለም ትቀሰቀሷታላችሁ። ቱመ ለቱነበኡን ነቢማ አሚልቱም ተቀስቅሳችሁም ዱንያ ላይ በሠራችሁት በያንዳንዱ ስራ ትነገራላችሁ በላቸው። የውመቱ ብለት ሠራ ሚስጥሮች ሁሉ ይፋ በሚወጡበት ቀን በልባችን ደብቀን ያኖርነውም በስልካችን ሎክ አርገን ያስቀመጥነውም ሁሉም ሚስጥሮች አላህ ዘንድ ይፋ ይወጣሉ።

ዱኒያ ጠፊ ናት። የፈለግን ኖርባት የፈለግን ሆንባት ነገ ትተናት እንሄዳለን። ግን ትልቁን እውነተኛውን ቤታችን አኸራን ያማራ አላህ ያደርግልን፣ ያማራ አላህ ያደርግልን። መዝገባችን በቀኝ እጃቸው ከሚሰጣቸው ሰዎች መሀከል አላህ ያደርግልን። አላህ ስብሀኑ ተዓላ በሰማነው የምንጠቀም ሰዎች ያደርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲደረስ ላይክ፣ ሼር፣ ኮመንት ማድረጋችሁ ናት። እሱ በነገራችን ላይ በቻናላችን ላይ ልክ እንደ እኔ ሁሉ መልቀቅ የምትፈልጉትን ማስተላለፍ የምትፈልጉትን መልእክት ውስጥ በማድረግ ለሰዎች ማስተላለፍ ትችላላችሁ። እዚህ ቻናል ላይ ሰብስክራይብ ያደረጉ ሰዎች በሙሉ የለቀቃችሁትን ነገር ይመለከቱታል። ከዚህ በፊት በነበረን ቪዲዮ እንዴት እንደሚለቀቅ የሚያሳይ ቪዲዮ ሰርችላችኋለሁ። እሱ ላይ ገብታችሁ መመልከት ትችላላችሁ። ለቻናላችን አዲስ የሆናችሁ ወይም ደግሞ እስካሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ወይም አባል ሆኑ። የቴሌግራም ቻናል ሊንካችን ደግሞ ዲስክሪፕሽን ላይ ያለ ገብታችሁ ፎሎ አድርጉ።